ከምንም በላይ የእግዚአብሔርን ማስኪን ግን እኔ ምን ከማውራት በፊት ይምረኑ የኔ የውስጥ የሚኞት ሊገልጾ እውነት እግዚአብሔር ሆይ እነዚህ ልጆች እጁን አንተ ያዘው። እውነት በስማም ይሄ የገቡበት ቤት አሁን ልንኖር ነው ብሎ የሚያስቡበት ቤት ላይ የአንተ እጅ ይሁን። እኔ ቡሩክና ሀይሚ የት የሚኖሩ የት የሚኖሩ ግን ብቻ በፍቅር እንድኖሩ ነው ማለት። በፍቅር ቢኖር ደስ ነው ምለኝ ገባቸው ጎጆ ቤት ላይ ሆናቸው የራሱ ፍቅር ካለ ሁሉም ነገር ደስታ ነው። እግዚአብሔር አምላክ ሆይ የነዚህ ልጆች ማላይ አንተ ግባ፣ ፍቅርና ሰላምን፣ ቸርነትንና አንድነትን የነሱ ማላይ አንተ አንተ ብቻ አንተና አንተ ብቻ ይዤ ግባ። ሌላው ሌላው በቃ ትርፍ ነው። እንኳን ደስ አላችሁ የኔ ውዶች። ተስባ አልጠብቃችሁም ምንም ነገር ማለት ነው። አረ ሄም ምን እንዴ እኛ ምን ክርስቶስ ምስክር ማለት ነው። ጉዳዮች አረዬ እንደዚህ ብዬ ከኢንስታግራም ተመልሼ ወደ ዩቱብ መጠ ትንሽ ደቂቆ የና ቪዲዮ ተለቀቀ ማለት ነው። ገባቸው ይ በቃ ዘጠኝ ሰዓት ሆና እኔ ተስፋ ቆረጥኩት በቃ እነሱ የሚመጡት አይመስለኝም ብዬ ማለት ነው። እንዴት አያችሁት ውዶች? እኔ ደስ ብሎኛል በኢየሱስ ስም በእውነት ለእግዚአብሔር ምን ይሻል ምን ይሳናል ነው የሚባለው። ምን ይሳናል? የምር ደስ ነው ያለኝ የምር በጣም ደስ ብሎኛል እውነት የእግዚአብሔር መስኪን በእውነት የእግዚአብሔር አምላክ በፍቅር እያኖራችሁ ይህ ቤት የፍቅርና የደስታ የሰላም የአንድነት የስኬት የሚትመኙት ሁሉ ተሳክቶ የሚታዩ ቤት ይሁንላችሁ። የሚታዩት ቤት ይሁንላችሁ። የልጆች በልጅ ተባረኩ፣ በትዳር በደስታ በሁሉም ነገር በስኬት ማለት ነው እግዚአብሔር የምታመሰግኑ ቤት ይሁንላችሁ ይሄ ቤት እውነት። ይሄ ነው ምኞቴ። ዛሬ ምንም ልላችሁ አልችልም። ክርስቶስን እና ቡራው ማለት ነው እና ፈጣሪ ይጠብቅህ ተባረክ ይምር ነው። እህታችን ሃይሚዬ ስላስደሰትካት እንደዚያም ደግሞ ሁለታችሁም አንድ ቤት ላይ ስለምትኖሩ ደግሞ በጣም ደስ ብሎናል ጠላት ይቃጣል ፈጣሪ ይሆ የተጻፈ ነው የምትኖሩት በነገራችን ላይ ይምር ነው ጠላት ምንም ነገር ብዙ ላወራ ይችላል ነገር ግን ለእናንተ የተጻፋላችሁና እግዚአብሔር አምላክ ለእናንተ እያሰባብ ች ህይወት ነው የምትኖሩት እና በጣም ነው ደስ ያለ ነበር እግዚአብሔርም በጣም ደስ ብሎኛል ከምነገራችሁ በላይ እና እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ የምር እንኳን ደስ አላችሁ። የሚያንቺም እንኳን ደስ አለሽ እና የተመኛችሁ ምኞትሽ እንኳን ተሳካ። ሁሉም ነገር ይሳካላችሁ፣ እግዚአብሔር በፍቅር ያኖራችሁ ነው የምላችሁ። በፍቅር ብቻ ማለት ነው። የትም ኑሩ፣ የትም ሁኑ፣ የትም ሁኑ ግን በፍቅር እናንተ ማላይ ለማግባት ቆርጦ ተነስቶ እጅና እግሪን በቃ እንጂ ሁሉም ነገር አስተካክሎ ለማግባት ያሰባጠላት ካለ ይወጋ

ጠብቃችኋል እንደዚህ ነው ብላችሁ። ግን እኔ ዛሬ ቀን ውስጥ እያሰብኩ ነበር፣ ወይም ቤት ነው እያልኩ ነው ነበረው፣ እና ቤት ነው ወይም እኔ እንጃ። በቃ ምኞቴ አንደኛ ቤት ተከራይቶ ወይም አንድ ቤት ለመኖር የሆኔ ቤት ወይም ቤት ገዝቶ ምናምን እንደዛ ነው በቃ። እና እንደዛ እያሰብኩ ነው የዋልኩት፣ እና ከማንም የማንም ቪዲዮም አልሰራው ምናምን አላየው፣ ደስ አላለኝ በቃ እውነት። አረ ግን የሰው ደስታ የሚያስደስታችሁ ሰዎች አላችሁ ወይ? የሰው በቃ የሰውን ደስታ አይታችሁ ሲል የምትደሰቱ ሰዎች እውነት እንኳን ደስ አላችሁ። እግዚአብሔር አምላክ ማለት ያልጠበቃችሁት ያላሰባችሁት ነገር ይሆናል ብላችሁ ያላሰባችሁት ነገር እግዚአብሔር ሕይወታችሁ ላይ ያደርግላችሁ፣ አሜን በሉ። ሀይሚዬ የኔ ቆንጆ የኔ ውድ የኔ ውብ እንኳን እግዚአብሔር አምላክ ያገዛ፣ በቃ እንጂ አላቅም፣ እንኳን ደስ አልች ነው ምልሽ። ይሄ ምንም ሌላ አልችልም። ና እና ብሩክም እግዚአብሔር አምላክ እግዚአብሔር አምላክ እንኳን ረዳ ምክንያቱም አይኔ አምር ምናምን እየላ ማለት ሲለጥፍ አምር ገብቶ ነበረ ምናምን እያልክ ነበር ገባ ምክንያቱም አንዳንድ ሴጣን እኮ የሚያገኘው ነገር ሲያጣ በብዙ ነገር ለማገኛት ይሞክርናልኛ ገባችሁ አይደል እጅ እንድንሰጣ በቃ የእሱ እጅ ላይ እንድንወጥቅ የሚፈልግ ጠላቶች አሉና ከሱ ሁሉ እግዚአብሔር ጠብቃችሁ እና ማላችሁ ላይ ፍቅርና ደስታ ማከባበርን እግዚአብሔር ያብዛላችሁ እኔ ይሄ ነው ምዶ በቃ ዛሬ እኔ ምርቃት ከምርቃት ውጪ እኔ ብዙ ነገር ምንም ማውራት አልፈለግም? በቃ አላቂም በደስታ የራሱ የምር እዚህ ጋር ደርቄ ነው ቀረቡት በደስታ ማለት ነው አረ በኢየሱስ ስም ይብር እንጂ እኔ አላቂ ምን ብዬ ልናገር የት ነው ወዴት ነው እንዴት ነው እንደዛ ነው ሳትሉ የማታስቡት ነገር ያላሰባችሁትን የምትመኙት እናንተ ተመኝታችሁ ግን ለሰው ሳትነግሩ ለእግዚአብሔር የነገራችሁትን ነገር እሱ አሳክቶ ሳታስቡ እንንጃ በቃ ምንም ሳታውቁ ያርግላችሁ፣ የምር ያርግላችሁ። አሜን በሎ። ግን እኔ ለእነዚህ ልጆች ሁሌም የምጸልየው ነገር ብኖር በፍቅር እግዚአብሔር ማላችሁ ላይ ፍቅርን ያብዛልን፣ ነው ምሉ። እውነት ውዶች፣ እውነት የምትወዱ ሰዎች በፍቅር እንድኖሩ ጸልላችሁ። በፍቅር ቃ ፍቅር አሁን ላይ አለ የሚባል ፍቅር በላይ ገና ፍቅር እንድጨምርላችሁ ጸልዩ። በቃ ፍቅር እንድጨመር ገባችሁ። በፍቅር ከኖራችሁ ብዙ ነገር ብዙ ምኞት ይሳካል። ብዙ የተመኛችሁት ነገር ሊሆን ይችላል ይሆናል እና እግዚአብሔር አምላክ በፍቅር ያኖራችሁ። ደስ ብሎኛል። ይምር ነው

ቀይ ቆረጣ ስለቆረጡ ሳለ ነው የመጣው። እሱ ኦኬ። እንደዛ ሆናችሁ ነው ሲያው። አንዳንዴ እኛ እንደ ራሳችን የምናስበው ነገሮች እንደዛ ነው። እኛ አሁን ቴክስ ከመጻፌ በፊት ምን ሆኖ ነው ወይ፣ ግን ሰላም ናችሁ ወይ፣ ምን ሆኖ ናችሁ ነው ብዬ ነው። እንደዚህ ምናፍቃችኛል ብዬ የጻፍኩት ማለት ነው። ግን አይታችሁ እነሱ ይሄን እያስተካከሉ ነው። ጊዜውም ደግሞ ሰዓት የሚሄደባቸው ሶከ ምንም ችግር ለ በየተኛም ሰዓት ቤት ብትመጡ እናያለን። ግን እኛም የምንጠብቀው ሰዓት አስራ ሁለት ሰዓት ላይ አስራ ሁለት ሰዓት ጀምር እስከ ስምንት ሰዓት ተኩል ላይ ከዩቱፕ አንወጣም። ምክንያቱም እና ሄሚ ሳናዩ ማለት ነው ውዶች። ታውቃላችሁ ወይዴ? እና ለዚህ ነው እንጂ ሌላ ነገር አስቤር አይደለም። እና በጣም ምን ደስ ያለች ጉንዶች፣ እንዴት አያችሁ? ደግሞ ቤቱ ትልቅ ቤቱ ሆኖ ያከራ ያውራው ማለት ነው። አበባ የማች ነው ምለ የማች ነው ምለ ይሄ ብዬ ሸበላ። ከዚህ በኋላ እኛ ምን ፈልገ ብዙ ነገር አለ። እግዚአብሔር እያርጋላችሁ። ደስ ብሎኛል። እውነት ደስ ብሎኛል፣ ምዶቼ ክርስቶስን። ደስ ብሎኛል እኔ እኔየኔ የራሴ ቤቱን ይመሰለኝ። በስመ አብ ወልድ፣ እንኳን ደስ አላችሁ እንኳን ደስ አላችሁ የምር ነው ለእናንተ ክፉ የሚያስበው ነገር እግዚአብሔር ይይዛል ይያዝላችሁ እጁንና እግሩን ይዞ ወደ ጉርጋድ አሜን ው የምር ነው ለቡሩክና ለሄሚ ክፉ የሚያስበው ነገር ኧረ በስመ አብ ወልድ እና ዛሬ ላሞችም ደግሞ እየጠጣቸው ምን ላሞች ታቶኑ አህያዎች ማለት ነው እየጠጣቸው ምንም ማድረግ አይቻልም ምኞታችን ተሳክቶልናል። ጸሎታችን ተሰምተዋል። እግዚአብሔር ይመስገን እና ምንም ማድረግ አይቻልም እና አትሞቱ ተቃጠሉ ብለል ማታ ቡራችን ማለት ነው አማቻችን ራሱ እና ምንም ማድረግ ይቻላል ብላችሁ ነው። ስጦታው ከላይ ነው። በቃ ተስጦ ከላይ እኮ ነው። ከላይ እኮ ሲሰጣችሁ እንደዛ ነው የምትሆኑት። ገባችሁ እና እኛ እኮ ምንም ማድረግ አንችልም። እኛ መልካም ስንመኝ እግዚአብሔሮ ያርግ ብልን አንድ ቤት ቢኖሩ አንድ ላይ ቢሆኑ ብለን እኔና ማአኛ አሁን ላይ ምን አሁን ብዙ ጊዜ ኮሜንት ላይ ማየው ነገር ምንድን ታውቃላችሁ፣ እኔና እኔ ቡሩክ እና ሀይሚ አንዱ ነው ወልዶ አንድ ቤት ላይ የሚኖሩ ቀን ኮና አፈቀኝ። እውነት እኮ ነው ውዶች፣ እግዚአብሔር እኔ አሁን ና አፈቀኝ። ምንድን ነው ቡሩክ እና ሀይሚ ወልዶ ሽማግሌ ሊኮ እህን እንጃ፣ በቃ ይሄ ነው ና አፈቀኝ። እግዚአብሔር ይሄን ደግሞ ያርጋል። ለሁሉም ጊዜ አለ፣ ቀን አለ፣ በርቱ ስሩ። እና በፍቅር ኑሮ እርስ በራሳችሁ ማለት መተሳሰብ ማለት ለራሳችሁ ማለት ነው። እርስ በራሳችሁ ተከባበሩ። ገባችሁ ሄደ። የምር ነው የምላችሁት። እና ማላችሁ ላይ ክፉ ነገር ሶስተኛ ሰው አታስገቡ። ሰውን ማላችሁ ላይ አሁን ደግሞ ሰው ቤታችሁ የሚኖር ሰው አለ ብላችኋልና ሁሉን ነገር ሰውም እንደ ራሳችሁ አትዩ። ተጠንቀቁ። ራሳችሁን ጠብቁ። እና እርስ በራሳቸው ተከባበሩ። በቃ ታውቃላችሁ፣ የምረ ነው የምላቸው። ብዙ ምኞት ብዙ ሲኬት ነው የሚሳካው። እና እርስ በራሳቸው ማስተሳሰብ ይኖራቸው እውነትን ነው የምላቸው ብሩክና ሄሚ ማለት ነው። እና በጣም ደስ ብሎኛል። ሄሚም ደግሞ ፊሊንግሽን ደግሞ ድንጋጤ ውስጥ ነሽ ቢሆንም ደስ ብሎሻል። ነገራችን ዛሬ እና እስኪ አልቄ ድረስ ነው ዝም ብያየሁት ና እና እስኪ ሄሚ ምን ትሆኑ ብዬ እያሰብኩ ነበር። እና እሷም ደስ ብሏታል። ደሞ ነገ የበለጠ ደስተኛ ሆና እንደምትመጣ አንጠራጠርም። ደሞ የነገ ሰው ያርገን እግዚአብሔር፣ በፍቅርና በደስታ ሁሉም ነገር የምትመኙት ነገር ሁሉ ተሳክቶ እግዚአብሔር የምታመሰግኑ ቃን እና እንጀ ይህ ቤት በቃ የሁሉም የሚኞት የፍቅር በቃ የበለጠ ፍቅርና በፍቅር ደስታና ሰላምን ያብዛችሁ። አሜን። አዎ ይሄ ጽም ይሄ ምኞቴ ነው። ይሄ ሁሌ ሁሌ ሁሌ ምኞቴ ነው። ብሩክና ሄሚ ደስተኛ ሆኖ አንድ ቤት ላይ ቢኖር ቢነን ይሄ እየተማኘ ነው። ሰዎች ደሞ እንኳን ደስ አላችሁ የብሩክና የሄሚ አንድነት የሚያስደስታችሁ ሰዎች አሁንም ደሞ የነሱ አንድነት እንዲያስደስታችሁ ተስባረጋል። ደሞ ባሁን ባሁን ጻል ያላችሁ ጻልዩ ኡነት ጻልዩ ኡነት በሃይማኖት ሙስሊሙም ብትሆኑ ጴንጤዎችም ኦርቶዶክስ በቃ ሁላችሁም ማለት ነው ስትጸልዩ እነሱን አስቡ። እግዚአብሔር መሃላችሁ ላይ ፍቅር እንዲያበዛ ለሰው ልጅ ስትጸልዩ ጸልዩ ይላል። እኛ ሩቅ ላይ ሆነን ወይም ደግሞ እዚህ ሆኜ እኔ ኢትዮጵያ ላይ ያለው ሰውን ቢጸል ጸሎቴ ይሰማል እግዚአብሔር ዘንድ። ምክንያቱም በጥሩ ልብና ልቤ ቀናነት ብንጸል ለሰው ልጅ ይሆናልና ለሰው ልጅ ጸልዩ። በቃ ለራሳችሁ ለሰውም፣ በቃ ምን ችግር አለ እና የጸሎት የሚሰማው እግዚአብሔር ነው እና የእነሱ መል ላይ ጠላት እንዳይገባ በፍቅር እንዲኖሩ በደስታ በቸርነት በሰላም እና እንዲኖሩ። ያው ለሰው ምኞት ጥሩ ምኞት ከተመኛችሁ ነገ ህይወታችሁ ለያ ነገር ይሆናልና መልካሙን እያሰባችሁ እናንተም ህይወት ላይ እንደዚህ ነገር እንዲሆን እየጸለያችሁ ኑሩ። ዳቸለው የኔ ውዶች፣ የኔ ማሮች፣ ይሄ ቪዲዮን ላይክ ሼር አርጉ። አርጎ በእሳቱም በቃ ሄዷል። አሁን ላይ በጣም ሄዷል። እውነት ስነግራችሁ እና በጣም ደስ ብሎኛል። አሁን እንኳን ደስ አላችሁ። ቪዲዮን ላይክ ሼር አድርጉ ቤትን ሰብስክራይብ ማድረግ እንዳይረሳ። ውዶች የምር ነው የምላችሁት። በቃ ምንም ማድረግ አይቻልም ማለት እነሱም ስለመጡ በጣም ደስ ብሎ ቆይቶ ራሱ እንኳን መጡ። ይማቻቸው ውዶች፣ ይወዳቸዋል።